የማቴዎስ ወንጌል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከአሥራ ሁለቱ ሐዋርያት አንዱ ሐዋርያው ቅዱስ ማቴዎስ እንደ ጻፈው። ምዕራፍ አንድ የዳዊት ልጅ የአብርሃም ልጅ የጌታችን የኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳና ወንድሞቹን ወለደ። ይሁዳም ከትእማር ፋሬስን ዛራንን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብም ነአሶንን ወለደ። ነአሶንም ሰልሞንን ወለደ። ሰልሞንም ከራኬብ ቦኤዝን ወለደ። ቦኤዝም ከሩት ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ከኦርዮ ሚስት ሶሎሞንን ወለደ። ሶሎሞንም ሮብዓምን ወለደ። ሮብዓምም አብያን ወለደ። አብያም አሳፍን ወለደ። አሳፍም ዩሳፋጥን ወለደ። ዩሳፋጥም ኢዮራምን ወለደ። ኢዮራምም አዝያንን ወለደ። አዝያንም ዮአታምን ወለደ። ዮአታምም አካዝን ወለደ። አካዝም ሕዝቅያስን ወለደ። ሕዝቅያስም ምናሴን ወለደ። ምናሴም አሞጽን ወለደ። አሞጽም ኢዮስያስን ወለደ። ኢዮስያስም በባቢሎን ምርኮ ጊዜ ኢኮንያንንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤልም አብዩድን ወለደ። አብዩድም ኤልያቄምን ወለደ። ኤልያቄምም አዛርን ወለደ። አዛርም ሳዶቅን ወለደ። ሳዶቅም አኪምን ወለደ። አኪምም አልዩድን ወለደ። አልዮድም አልዓዛርን ወለደ። አልዓዛርም ማትያንን ወለደ። ማትያንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለ ጌታ ኢየሱስ ከእርሷ የተወለደ የማርያምን እጮኛ ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድም ሁሉ ከአብርሃም እስከ ክርስቶስ አርባ ሁለት ትውልድ ነው። የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ጮኛ ዮሴፍ ግን ጻድቅ ነበርና ሊገልጣት አልወደደም፣ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብኖ የእግዚአብሔር መልአክ በሕልም ታየው፣ እንዲህ ሲል፦ የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና ጮኛህ ማርያምን ለመውሰድ አትፍራ ልጅም ትወልዳለች፣ እርሱም ሕዝቡን ከኀጢአታቸው ያድናቸዋል፣ ስሙን ኢየሱስ ትለዋለህ። ይህም ሁሉ የሆነ ከእግዚአብሔር ዘንድ በነቢይ የተነገረ ይፈጸም ዘንድ ነው፣ እንዲህ ሲል ነሆ ድንግል ትጸንሳለች ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ዮሴፍም ከእንቅልፉ ነግቶ የእግዚአብሔር መልአክ እንዳዘዘው አደረገ። እጮኛውን ማርያምንም ወሰዳት፤ የበህር ልጇን እስክትወልድ ድረስ አላወቃትም፤ ስሙንም ኢየሱስ አለው። የማቴዎስ ወንጌል ምዕራፍ ሁለት በንጉሥ በሄሮድስ ዘመን በይሁዳ ክፍል በቤተልሔም ጌታችን ኢየሱስ በተወለደ ጊዜ እንሆ ሰብአ ሰገል ከምሥራቅ ወደ ኢየሩሳሌም መጡ፣ እንዲህ ሲሉ ኮከቡን ከምሥራቅ አይተን እንሰግድለን ዘንድ መተናልና የተወለደው የአይሁድ ንጉሥ ወዴት ነው? ንጉሥ ሄሮድስም በሰማ ጊዜ ደነገጠ፣ ኢየሩሳሌምም በመላው ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡን ጻፎች ሁሉ ሰብስቦ ክርስቶስ ቤት ይወለዳል ብሎ ጠየቃቸው። እንዲህም አሉት፣ በይሁዳ ክፍል በቤተልሔም ነው፣ በነቢይ እንዲህ ተጽፏልና፣ የይሁዳ ምድር አንቺ ቤተልሔም ከይሁዳ አለቆች ከቶ አታንሽም፣ ሕዝበ እስራኤልን የሚጠብቅ ንጉሥ ካንቺ ይወጣልና። ከዚህም በኋላ ሄሮድ ሰብአ ሰገልን በስውር ጠራቸው፣ ኮከቡ የታየበትንም ዘመን ከነርሱ ተረዳ። ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔ መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተ ልሔም ሰድዳቸው። እነርሱም ከንጉሡ ሰምተው ሄዱ። እነሆ በምሥራቅ ያዩት ኮከብ ሕፃኑ ባለበት ቦታ ላይ ደርሶ እስኪቆም ድረስ ይመራቸው ነበር። ኮከቡን አይተው ታላቅ ደስታ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አገኙት፤ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅና እጣን ከርቤም እጅ መንሻ ቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው፤ በሌላ መንገድም ወደ አገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገለው ይሸዋልና ተነሳ፣ ሕፃኑንና እናቱን የሚዘህ በደምድረ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ኑር አለው። እርሱም በሌሊት ተነሥቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራውት ተብሎ በነቢይ የተነገረው ይፈጸም ዘንድ ሄሮድስም እስኪሞት ድረስ በዚያ ኖረ። ከዚህም በኋላ ሄሮድስ ሰባ ሰገል እንደ ተዘባበቱበት ባየ ጊዜ እጅግ ተጐጣና ጭፍራዎችን ልኮ ከሰባ ሰገል እንደ ተረዳው ዘመን ልክ ሁለት ዓመት የሆናቸውን ከዚያም የሚያንሱትን በቤተልሔምና በአውራጃዎቿ ሁሉ የነበሩትን ሕፃናት አስገደለ። ያን ጊዜ በነቢዩ ኤርምያስ የተነገረው ተፈጸመ፣ እንዲህ ሲል፦ ራሔል ስለ ልጆቿ ስታለቅስ ብዙ ልቅሶና ዋይታ በራማ ተሰማ፤ ሕፃናትንም እንቢ አለች ልጆቿ የሉምና። ሄሮድስ በሞተ ጊዜ፣ እነሆ የእግዚአብሔር መልአክ በግብፅ አገር ለዮሴፍ በሕልም ታየው እንዲህ ሲል እንዲህ ሲል የሕፃኑን ነፍስ የሚሹ ሞተዋልና፣ ተነስተ ሕፃኑንና እናቱን ይዞ ወደ እስራኤል አገር ሂድ። እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ገባ። አርኬላዎስም በአባቱ በሄሮድስ ፈንታ በይሁዳ እንደ ነገሰ በሰማ ጊዜ ወደዚያ ለመሄድ ፈራ። በዕልምም ተገልጦለት ወደ ገሊላ አውራጃ ሄደ በነቢያት ልጄ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። የማቴዎስ ወንጌል ምዕራፍ ሦስት በዚያ ወራት መጥምቅ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ፣ እንዲህ ሲል፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚያስተምር የአዋጅ ነጋሪ ቃል ተብሎ በነቢዩ በኢሳይያስ የተነገረለት ይነውና የዮሐንስም ልብሱ የግመል ጠጉር ነበረ፣ በወገቡም የጠፍር መታጠቂያ ነበረ። ምግቡም አንበጣና የጣዝማማር ነበር። ያን ጊዜ በይሁዳና በኢየሩሳሌም በዮርዳኖስም አውራጃዎች ያሉ ሰዎች ሁሉ ወደ እርሱ ይሄዱ ነበር። ኀጢአታቸውንም እየተናዘዙ ሁሉም በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ነገር ግን ከፈሪሳውያንና ከሰዶቃውያን ወገን ወደ ጥምቀቱ ሲመጡ ብዙ ሰዎች ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ ትሸሹ ዘንድ ማን አመለከታችሁ? እንግዲህ ለንስሐ የሚያበቃችሁን በጎ ሥራ ስሩ። አብርሃም አባት አለን በማለት የምታመልጧ አይምሰላችሁ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንዲቻለው እነግራችኋለሁ። እነሆ ምሳር በዛፎች ግንድ ላይ ሊወርቅ ተቃጥቷልና መልካም ፍሬ የማያፈራ ዛፍ ሁሉ ይቈረጣል፣ ወደ እሳትም ይጣላል። እኔ ለንስሐ በውኃ አጠምቃችኋለሁ ጫማውን ለመሸከም የማይገባኝ ከእኔ በኋላ የሚመጣው እርሱ ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። አውድማውን የሚያጠራበት መንሽ በእጁ ነው፣ ስንዴውንም በጎተራ ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። ያን ጊዜ የጌታችን ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅሻለሁ አንተ ወደ እኔ ትመጣለህን? ብሎ አይሆንም አለ። ጌታችን ኢየሱስ መልሶ አሁንስ፣ ተው፣ እንዲህ ጽድቅን ሁሉ ልንፈጽም ይገባናል አለው። ከዚህም በኋላ ትሆኑ። ጌታችን ኢየሱስም ከተጠመቀ በኋላ ወዲያው ከውኃ ወጣ፣ እነሆ ሰማይም ተከፈተለት። የእግዚአብሔርም መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጣ አየ። እነሆም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ወጣ።